ስጥልን በድጋሜ ሰላም። በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በእያላችሁበት እንደምንቆያችሁ አንድ ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ኢቲቪ ዜና 57 ሁለተኛው ምዕራፍ ተመልሷል። አበይት ነጥቦቹን እነሆ። ከለውጡ ወዲህ መንግስት የመገናኛ ብዙኃንን እና የጋዜጠኞችን ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ ስለመሆኑ የኢትዮጵያ መገናኛ ብዙኃን ባለስልጣን አስታወቀ። ወደ ዲጂታል ለሚደረገው ጉዞ መረጃ ወሳኝ ግብአት በመሆኑ ተገቢው ጥበቃ ሊደረግለት ይገባል ተባለ። የአሜሪካ ዩክሬንና፣ የቱርክ ልኡካን ከሩሲያና ዩክሬን የሰላም ድርድር አስቀድሞ የሶስትዮሽ ስብሰባ ማካሄድ ጀምሮ የሚለውን ደግሞ ከውጭ ዘናብ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም በኦሮሚያ ክልል በዘንድሮ የአረንጓዴ አሻራ ችግኝ ተከላ 55 ቢሊዮን ችግኝ ለመትከል ዝግጅት እየተደረገ ስለመሆኑ የክልሉ ግብርና ቢሮ ገለጸ። በክልሉ የተለያዩ ዞኖች እየተደረገ ባለው ዝግጅት ታዲያ ለምግብነት የሚውሉ የችግኝ አይነቶች ላይ ትኩረት ስለመደረጉ ተገልጿል። ሩት ወርቁ በኦሮሚያ ክልል የተለያዩ አካባቢዎች የአረንጓዴ አሻራ ችግኝ ተከላ ዝግጅት እየተከናወነ መሆኑ ተገልጿል። በክልሉ የተለያዩ ዞኖች ችግኞችን የማፍላትና ጉድጓዶችን የማዘጋጀት ስራዎች እየተሰሩ ነው። 86 በመቶ የሚሆነው ችግኝ የማፍላት ዝግጅት መጠናቀቁን የክልሉ ግብርና ቢሮ ገልጿል። አምስት ነጥብ አምስት ቢሊየን የሚሆነውን የችግኞች በተለያዩ ቫራይቲ ያላቸው ችግኞችን እናዘጋጃለን ብለን ነው አቅደን ስንንቀሳቀስ የነበረው እስካሁን ድረስ ከ አምስት ነጥብ ሁለት ቢሊዮን በላይ ችግኞችን አዘጋጅተናል። እነዚህ ችግኞች ለተለያዩ አገልግሎት የሚውሉ ችግኞች ናቸው ማለት ነው። በክልሉ ለዘንድሮ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ለምግብነት የሚውሉ ችግኞች በብዛት እየተዘጋጁ መሆኑም ተገልጿል። የችግኝ ዝግጅታችን 11 ፐርሰንቱ የሚበሉ ፍራፍሬ ላይ ነው ትኩረት ያደረገ ነው። እነዚህ ፍራፍሬዎች ከቦታ ቦታ ይለያያሉ። በተለይ አቮካዶ ሙዝ እና ብርቱካን በተለይ ፓፓያ ላይ በትልቅ ርብርብ ስንሰራ የቆየነው ነው ስራ ነው። ምክንያቱም ዛሬ ያለው ትውልድ ራሱ ተጠቃሚ እንዲሆን በሁለት አመት ና ከዛ ባነሰ ጊዜ ውስጥ የሚደርሱ ዝርያዎች ላይ ትኩረት አድርገን እየሰራን ነው። በኦሮሚያ ክልል የዘንድሮ የችግኝ ተከላ መርሃ ግብር ከባለፉት ስድስት አመታት ልምድ የተወሰደበት ና የደን ሽፋን እየጨመረ የመጣበት መሆኑም ተገልጿል። ሁለት መቶ ሚሊየን ችግኞችን ለመትከል እቅድ ይዘን ችግኞችን አዘጋጅተን ህዝቡ በአሁኑ ሰዓት ጉድጓድ እያዘጋጀና ችግኞችን የተለያየ የሆነ ችግኞችን እያዘጋጀ ነው። በተለይ ዘንድሮ የያዝነው እቅድ ምንድን ነው? በክላስተር ደረጃ ለመትከልና ህዝቡ ከዛ ተጠቃሚ እንዲሆን ለወጣቱ የስራ እድል ለመፍጠር በየቀበሌው በተለይ አሁን የአዲሱ የቀበሌ መዋቅር ለእኛ ትልቅ ለህዝቡም ትልቅ እድል ፈጥሯል እና እሱን ተጠቅመን እያንዳንዱ በየቀበሌ የሚገኘው በየወረዳ የሚገኘው ስራ አጥ ወጣቶችና ህዝቡ ተባብሮ በክላስተር ደረጃ የተለያዩን አትክልትና ፍራፍሬዎችን ለመትከል እየተዘጋጀ ነው። አረንጓዴ ልማት አሻራ የዞኑ የደን ስፋት ከ57 ፐርሰንት የማይበልጥ ነበር። ልዩ ትኩረት በመሰጠቱ ወደ አሁን ወደ 67 ፐርሰንት የዞኑ ካለው ከቨሬጅ በደን ተሸፍነዋል። ይሄኛውንም ከዚህ ላይም በቀጥታም አርሶ አደሮቹ በተለያዩ ስራዎች ምቹ አጋጣሚ በፈጠረላቸው በማር ምርት ላይ ወደ ስራ ገብተዋል። በኦሮሚያ ክልል የተለያዩ ዞኖች እየተከናወነ የሚገኘውን የአረንጓዴ ችግኝ ተከላ መርሃ ግብር ዝግጅትና የግብርና ስራ እንቅስቃሴዎች ጉብኝት እየተካሄደ ይገኛል። ወደ ዲጂታል ለሚደረገው ጉዞ መረጃ ወሳኝ ግብዓት በመሆኑ ተገቢው ጥበቃ ሊደረግለት ይገባል ተባለ። የግል ዳታ ጥበቃን ተግባራዊ ማድረግ ድንበር ዘለል መግባባትንና መተማመንን የሚፈጥር ሲሆን፣ በተገቢው ጥበቃ ካላገኘ ደግሞ በግለሰብና ተቋማት ላይ በአንጻሩ ከፍተኛ ጉዳት ሊያስከትል እንደሚችል ይነገራል። ዘጋቢያችን ፍሬወት ረታ በጉዳዩ ዙሪያ ተከታዩን ይዛለች። ከዲጂታል ቴክኖሎጂ እድገት ጋር ተያይዞ ተግባቦቶችና ዓለም አቀፍ የንግድ ትስስሮች መፈጠራቸው የግለሰቦችን መረጃ በቀላሉ ማግኘት አስችሏል። እኚህን መረጃዎች የሚሰበስቡ ተቋማት የመረጃዎቹን ሚስጥራዊነት በመጠበቅ የግለሰቦቹን ደህንነት የመጠበቅ ህጋዊ ግዴታ አለባቸው። የካርፕሌታችንን በመውሰድ ሞባይላችንን በመውሰድ የኢሜይል የምንጠቀምበትን አድራሻ በመውሰድ ናሽናል አይዲን ብናይ ባዮሜትሪክ ዳታ ይወስዳል። ጄኔቲክ ዳታ የሚወስዱበት ጊዜ አለ። ባንክ ስንሄድ ስማችን፣ ትውልዳችን፣ እናታችን አባት እንዲ እየተባለ ዳታ ይወሰዳል። ሕክምናም ስንሄድ እንደዚሁ። እነኚህ ዳታዎች ባለቤቱ ማን ነው? ያለ ባለቤቱ ፈቃድ ለሌላ ላልታለመ፣ ወይም ደግሞ ላልተፈለገ ወይም ደግሞ መጀመሪያ ሲያስመዘግብ ከነበረው አላማው ውጭ ኤክስፖዝ መሆን የለበትም። እነዚህ ዳታዎች ደህንነታቸው ካልተጠበቀ ሰዎቹን ለተለያዩ ጉዳት ተሰልፎ ሊሰጣቸው ይችላሉ። ማንኛውም ዳታን የሚሰበስብ አካል የግለሰቦችን ዳታ ሚስጥራዊነቱ በተጠበቀ ሁኔታ ምሉነቱ ወይም ኢንትግሬቱ በተጠበቀበት መንገድ የማስቀመጥ ግዴታ አለ። ኢትዮጵያ የግል ዳታ ጥበቃን ተግባራዊ ማድረጓ ለውጭ ኢንቨስትመንትና ንግድ አስቻይ ምህዳርን ፈጥሯል ተብሏል። የዳታ ባለቤቱ ራሱ ስለ ዳታው የራሱ መሆኑን በዳታው ማዘዝ እንደሚችል፣ ዳታውን እንዲቀናበር ወይም ደግሞ እንዳይቀናበር የመፍቀድ ጉዳይ እሱ ጋር እንዳለ የሚያቅበት ሁኔታና በሕግም ክሊር ሆኖ የተሸፈነ ባለመሆኑ ይሄንን ነው ያጠራው። ስለዚህ ከዚህ ጋር ተያይዞ የሚኖሩ ሌሎችም ሀገራት እንደዚሁ አፍሪካንም ጨምሮ ብዙ ሀገራት ቅድም ካልኩት ዲክላሬሽን ተነስቶ ይህንኑ አይነት አዋጆች፣ ሕጎች ስላወጡ የእነሱ እዛ ጋር መኖር እኛም እዚህ ስናወጣ ሪሲፕሮካል ኢፌክት አለው። ልክ እኛ ጋር የሚኖሩ ግንኙነት ሲኖራቸው የሚጠይቁት የመጀመሪያው ጉዳይ የግል ዳታን ታከብራላችሁ ወይ ነው በንግድም በሌላም ግንኙነት ለማክበራችን፣ ደግሞ አዎ ስንል ይሄንን ህግ ነው የምናወጣው። እነሱም እዛ እንዲያከብሩ ግዴታ አለባቸው እኛ በምናከብረው መጠን። በመረጃ አሰባሰብና ትንተና ላይ ቅሬታ ያላቸው ግለሰቦች ለኢትዮጵያ ኮሚዩኒኬሽን ባለስልጣን በማንኛውም ጊዜ ቅሬታቸውን ማቅረብ የሚችሉ መሆኑ ተገልጿል። ብዙ ጊዜ የግለሰቦች ዳታ ሰዎቹ በማያውቁበት መልኩ ሊሰበሰቡ ይችላል። የተሰበሰበው ዳታ ትክክለኛ ዳታ ላይሆን ይችላል። የሚተነተንበት መንገድ ምናልባት ከተቀመጠው አውድ ውጪ ሊሆን ይችላል። በዚህ ጊዜ ግለሰቦች ቅሬታ ካላቸው ለባለስልጣኑ ቅሬታቸውን የማቅረብ መብት አላቸው። ባለስልጣኑም ጥያቄውን ተቀብሎ አግባብነት ያለው ያለው መሆኑን ካረጋገጠ በኋላ ምርመራ ያደርጋል ማለት ነው። ለዚህ ጥያቄው በቀረበ በሀያ አንድ ቀናት ውስጥ በጽሁፍ ለዚህ መብት የተጣሰ ለሚለው አካል ምላሽ ይሰጣል። ምናልባት አንዳንድ ጊዜ ባለስልጣኑ የሚሰጣቸው ምላሾች እንኳን አርኪ የማይሆኑበት ሁኔታ ከተፈጠረ ይህንን ጉዳይ ለማየት የተቋቋመ ትሪቡናል ወይም አድሚኒስትሬቲቭ ኮርት አለ፣ ራሱን የቻለ። ለዚህ ለዛ ትሪቡናል ኮርት ይግባኝ ማለት የሚችሉበት ሁኔታ አለ። በዚህም ሳርስፋይ ድማ ሆኑ ከሆነ ለመጨረሻ ጊዜ ለፌዴራል ከፍተኛ ፍርድ ቤት ጥያቄያቸውን ማቅረብ የሚችሉበት ሁኔታ ያለ ማለት። የሳይበር ደህንነትን ለማስጠበቅ ከሚመለከታቸው ተቋማት ጋር በመሆን የኢትዮጵያ ኮሚኒኬሽን ባለስልጣን እየሰራ መሆኑን ከመስሪያ ቤቱ ያገኘነው መረጃ ያመላክታል። አርቲፊሻል ኢንቴሊጀንስ ለዓለም አዲስ ተስፋና ስጋትን ይዞ ብቅ ብሏል። በሰዎች ማሰብ እንዲችሉ ተደርገው የተሰሩ ሮቦቶች ጉዳት ሊያስከትሉ ይችላሉ የሚለው መረጃ ነገሩን አሳሳቢ አድርጎታል። በሌላ በኩል ደግሞ በተለያዩ መስኮች ፈጣን ውጤት በልዩነት ማስመዝገብ ስለመቻላቸው ደግሞ ተፈላጊ ያደርጋቸዋል። በአንጻሩ ቶማስ ኃይሉ በጉዳዩ ዙሪያ ተከታዩን ይዘዋል። እስኪ ስለ አርቲፊሻል ኢንቴሊጀንስ ወይንም ስለ ሰው ሰራሽ አስተውሎት እናውራ። የሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች በእጅጉ ዘመናዊውን ዓለም እየተቆጣጠሩት መሆኑን በየቀኑ እያየን ነው። በዚህ ዘመን ሮቦቶች የሰውን ስራ ተክተው ሊሰሩ ይችላሉ የሚለውን የቀደመ እሳቤ በተግባር የተረጋገጠበት ይመስላል። ይህ የቴክኖሎጂ ዓለም ሩጫ ቀድሞ በልብ ወለድነት ብቻ ይተረኩ የነበሩ የቢሆን ዓለምን ወደ እውነታነት የቀየረ አዲስ የዓለም ስርዓት እየተፈጠረ አስመስሎታል። ለመሆኑ ሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች ለምን አሳሳቢና አስፈላጊ ሆኑ? ለምንስ የዓለም መንግስታት እነዚህን ማሽኖች ለመቆጣጠር ረጅም ርቀትን ይጓዛሉ? እንመለከተዋለን። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት አንድ የኮምፒውተር ሳይንስ ክፍል ሲሆን ኮምፒውተር ካለምንም እርዳታ በአስተውሎት እንዲሰራ ለማድረግ የሚሰራ የኮምፒውተር ጥናት ክፍል ነው። ይህም ኮምፒውተሮች እንደ ሰው ልጆች እያሰቡ ነገሮችን እንዲከውኑ ለማድረግ ወይም ችግሮች እንዲፈቱ የማስቻያ መንገድ ነው። ሰራሽ አስተውሎትን ሀሳብን ለመጀመሪያ ጊዜ አስተዋውቆ ጆን ማካርቲ በአውሮፓውያኑ የዘመን ቀመር በ1955 ኮምፒውተር ስራ ላይ በኋላ በጥቂት አመታት ውስጥ ዳርትማውዝ በተባለ የምሁራን ኮንፈረንስ ላይ ነበር። ባቀረበውም ሀሳብ ኮምፒውተሮች ማንኛውንም ነገር እንዲማሩ ነገሮችንም መፈጸም እንዲችሉ እንዲሁም ለነገሮች አስተውሎት እንዲኖራቸው ማለማመድ እንችላለን የሚል ነበር። የእሳቤው የመጨረሻ ግብ ግን ማሰብና መከወን የሚችሉ ማሽኖችን መስራት እንችላለን የሚል ነው። ይህ አድጎ እንግዲህ ከአመታት ምርምር በኋላ ማሽኖች የማስተዋል እንዲሁም የተለያዩ ጉዳዮችን እንዲፈጽሙ በተደረጉ ጥረቶች ጥሩ ስኬት ተገኝቷል። ስለ ሰው ሰራሽ አስተውሎት ለመረዳት መጀመሪያ ሁለት ነገሮችን ማወቅ ግድ ይላል። ይህም የአርቲፊሻል ኢንተሊጀንስ መማር ወይን ማሽን ለርኒንግ እና ደንብ ተኮር የአርቲፊሻል ኢንተሊጀንስ ናቸው። እንግዲህ ማሽን ለርኒንግ ማለት ኮምፒውተሩን በራሱ እንዴት መማር እንዳለበት ስናስተምረው ነው። ለምሳሌ አንድ ሮቦት አንድን እቃ እንዴት ማንሳት እንዳለበት ከተለማመደና እቃ ሲያነሳ ያሉትን ሂደቶች ጨምሮ ሙሉ መረጃዎችን ከሰለጠነ በኋላ ከመረጃና ከተሞክሮ ተምሮ በቀላሉ በሌላ ጊዜ ያለምንም እርዳታ ያንን እቃ ማንሳትን ጨምሮ ሌሎች ተግባራትን በራሱ ውሳኔ ማከናወን ሲችል ነው። በሌላ በኩል ደንብ ተኮር የአርቲፊሻል ኢንቴሊጀንስ የሚባሉ ደግሞ ኮምፒውተሮች ሊከተሏቸው የሚገቡ ሕጎችን ስንሰጣቸው ነው። እነዚህ ደንቦች የተቀመጡት ኮምፒውተሩ ሊረዳው በሚችለው መንገድ ነው። ለምሳሌ ኮምፒውተር ፊትን እንዲያውቅ የሚነግረን ፕሮግራሙ ቀለል ያለ ሕግ መሰረት ያደረገ ሰው ሰራሽ አስተውሎትን ሲከተል ነው። ፕሮግራሙ ስለፊትና ስለሰውየው መረጃ በመረጃ ቋቱ ውስጥ ሁሉንም መረጃዎች ማከማቸት ይችላል። ሰው ሰራሽ አስተውሎት ከሰው አንጎል የበለጠ ቀልጣፋ ስርዓቶችን ለመፍጠር ጥሩ መንገድ ነው። የሰው ሰራሽ አስተውሎት ስርዓትን ከተሞክሮ መማርና መረጃዎችን ሰዎች በቀላሉ ሊተነትሩ የማይችሉበት መንገድ ሊመረምሩ ይችላሉ። ይህ ጉዳይ ቀለል ባለ ምሳሌ እንመልከተውም። የሰው ሰራሽ አስተውሎት በጣም ጥሩ ምሳሌ የሚሆኑ የጉግል መፈለጊያ ወይም ሰርች ኢንጂን ነው። ይህ የመረጃ መፈለጊያ ከ500 ሚሊዮን በላይ ገጾችን መረጃዎችን በሰከንድ ክፍልፋይ መፈለግ ይችላል። ነገር ግን ቀደም ባሉ ጊዜያት ውስጥ የዚህ አይነቱ ፍለጋ መላው የሰው ልጅ ለመስራት አመታትን ይወስድበት ነበር። የሰው አእምሮ በደቂቃዎች ወደ 100 ቃላቶችን ብቻ የሚሰራ ሲሆን ሆኖም ግን ሰው ሰራሽ አስተውሎት መረጃዎችን በደቂቃ ወደ 100 ሺህ ቃላቶችን ማሰናዳት ይችላል። አርቲፊሻል ኢንተልጀንስ ያበለጸጉ ማሽኖች በተለያዩ መስኮች በመሰማራት ከፍተኛ የሰው ኃይል የሚጠይቁ ተግባራትን በአጭር ጊዜ ውስጥ መከወን ችለዋል። ለአብነት ያህል በግብርና የተሰማሩ ሰዎች እንዲሁም ምርትና ምርታማነታቸውን ለማረጋገጥ ወሳኝ ሚና እየተጫወቱ ነው። አርቲፊሻል ኢንቴሊጀንስ በሕክምናው ዘርፍም ቢሆን ውስብስብ በሽታዎችን፣ መረጃዎችን በመተንተን እንዲሁም ታካሚዎችን በመለየት የህይወት በማዳን ግብግብ ውስጥ አበርክቶ ከፍተኛ ነው። የካንሰር ታማሚዎች መረጃዎችን በመሰብሰብና ያከማቻቸውን መረጃዎች በመተንተን ትክክለኛውን የሕክምና ድጋፍ ማድረግ ጊዜን፣ ገንዘብና ጤናን ለመጠበቅ ሀገራት በስፋት እየተጠቀሙበት ነው። እንደ ጃፓን ያሉ በቴክኖሎጂ የተራቀቁ ሀገራት ደግሞ በየሬስቶራንታቸው ውስጥ ሰው ሰራሽ አስተውሎት የሚጠቀሙ ሮቦቶችን መስተናገድ የተለመደ ነው። ሮቦቶች ትክክለኛውን ትዕዛዝ ከደንበኞች ይቀበላሉ፣ ያለ አንዳች ስህተትም ይፈጽማሉ። የሰው ሰራሽ አስተውሎት የማሽን ለርኒንግ ዘርፍ እጅግ አውዳሚ የጦር መሳሪያዎችን እውን እንዲሆንም አስችሏል። በዚህ ዘርፍ ቻይና፣ አሜሪካና ሩሲያ የተሳካላቸው ናቸው። በጦር ኃይል ግንባታ ሂደት ኢላማውን የመታ ጦርነት ለማካሄድ የአርቲፊሻል ኢንቴሊጀንስ ውጤት ለምድር ለአየርና ለባህር ኃይሎቻቸው እንዲጠቀሙ በማስቻል ከዓለም ቀዳሚ ተፈሪ ሀገራት ተርታ እንዲሰለፉ አስችሏቸዋል። ታዲያ እነዚህ ያደጉ ሀገራት አንዳቸው የሌላኛቸውን የሰው ሰራሽ አስተውህሎት የሚጠቀሙበትን መስመር ለማዛባት ወይም ለመብለጥ ከፍተኛ በጀት ይመድባሉ። ምክንያቱም አሁን ላይ ሰው ሰራሽ አስተውሎት የሚጠቀሙ ሮቦቶች ኃይላቸው በዛው ልክ ስለሚጨምር ነው። እንግዲህ አርቲፊሻል ኢንቴሊጀንስ ከጥቃቅን መተግበሪያዎች እስከ ትልልቅ ተግባራት የሚከውኑ ማሽኖች መፈጠራቸው አንዳንዶች ሰዋዊ ማንነታችንን ያሳጣሉ ቢሉም ሳይንቲስቶች ግን የአዲሱ የዓለም ስልጣን የሚጠይቀው ይህ ነው ብለው ቴክኖሎጂውን ማበልጸጋቸውን ቀጥለውበታል። በሌላ ዜና አርቲፊሻል ኢንቴሊጀንስ የዓለምን ማህበረሰብና ኢኮኖሚን በፍጥነት እየቀየረ ሲሆን በብዙ ችግሮችም መፍትሄ እየሰጠ እንደሚገኝ ይገለጻል። ግዙፉ የመረጃ ማዕከላት ደግሞ ለአርቲፊሻል ኢንቴሊጀንስ ሲስተሞች እድገትና ዓለም አቀፍ ተወዳዳሪነት ወሳኝ ሚና እንዳለውም ይገለጻል። በዚህም ኢትዮጵያ ዲጂታል ኢኮኖሚን ለመገንባትና አገልግሎቶችን ለማዘመን ሲባል በአተኮሩ ጉዳዮች ላይ እየሰራች ትገኛለች። በዘርፉ ህጎች፣ ተቋማትና ሌሎች መሰረተ ልማቶችም እየተስፋፉበት ይገኛል። በዚህ ጉዳይ ዙሪያ ከኢትዮጵያ ቴሌቪዥን አዲስ ቀን የሀገር ጉዳይ ዝግጅት ጋር ተጨማሪ ምላሽ እና ማብራሪያ የሰጡት የዊንት አፍሪካ የመረጃ ማዕከል ካንትሪ ዲሬክተር ፌበንዳኛቸው ትልልቅ የመረጃ ማዕከላትን አቅም ማሳደግ በዘርፉ ላለው ሀገራዊ እድገት ወሳኝ ስለመሆኑ አብራርተዋል። ግዙፍ ዴታ ሴንተሮች በዋናነት ሪደንደንት የሆነ የፓወር የኮኔክቲቪቲ ሰፕላይ ነው የሚኖራቸው፣ ዊች ሚንስ ፌል የማድረግ ቻንሳቸው በጣም ዝቅተኛ ነው። ያንም ዳታ ፕሮሰስ ከማድረግ አንጻር ትልቅ ሰፖርት አለው። ኢትዮጵያ ሀገሪቷን ሎኬሽኗን እንደዚህ አይነት ዳታ ሴንተሮች ሲኖሩ የውጭ ትልልቅ ኢንቨስትመንቶች ሎኬሽኑ በራሱ ሰርቲፋይድ እንደሆነ እንዲታሰብ ያደርጋል። በዲጂታል ኢኮኖሚ ዘርፉ ባለው ዓለም አቀፍ ተሳትፎ ሊገጥሙ የሚችሉ ስጋቶችን መቋቋም የሚችል አቅም መገንባት ተገቢ ስለመሆን የተናገሩት ደግሞ የሳይበር ደህንነት ባለሙያዋ ራሄል ፌደል ናቸው። ወይ መሰረተ ልማታችን በጣም ተጋላጭ ነው፣ ወይም ደግሞ በስራው ላይ የሚገኙ ባለሙያዎቻችን ልምድም ግንዛቤም በቂ ስለሌላቸው እና ደግሞ ከሁሉ በላይ ደግሞ ማዕቀፎቻችን ሕጋዊ ያልሆኑ ደግሞ ብዙ ሶፍትዌሮች መጠቀም እና ከሌላው ጋር አብረን መወዳደር መቻል ያለብን ጊዜ ነው እና እነዚህ ናቸው በጣም ዋና ዋና ስጋቶቻችን። ምላሽ መስጠት በጊዜው ካልቻል የሚያመጣው ችግር ያው የታወቀ ነው፣ በኢኮኖሚም በሀገር ደረጃ የገር ስጋትም ሁሉ። እዚህ አዲስ አበባ ከሚገኘው የኢቢሲ ዋና ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት የቲቪ ዜና 57 ሁለተኛው ምዕራፍ አሁንም እንደቀጠለ ነው። ከለውጥ ወዲህ መንግስት የመገናኛ ብዙሀንና የጋዜጠኞችን ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ ስለመሆኑ የኢትዮጵያ መገናኛ ብዙሀን ባለስልጣን አስታወቀም። የኢትዮጵያ አርታኢያን ማህበር የዓለም የፕሬስ ነጻነት ቀንን በፓናል ውይይት አክብረዋል። በመርሃ ግብሩ ጋዜጠኞች፣ የመገናኛ ብዙሀን ባለሙያዎችና የተለያዩ ሀገራት አምባሳደሮች ተገኝተዋል። ኢትዮጵያ ከ2010 ዓ ም ወዲህ በፈተና ውስጥ ሆና የመገናኛ ብዙሀን ነጻነትን ለማረጋገጥ የሰራችው ስራ ተስፋ ሰጭ እንደነበረ የባለስልጣኑ ምክትል ዋና ዲሬክተር ዮናታን ተስፋዬ ተናግረዋል። ሪፎርም ከተደረገባቸው ተቋማት መካከል የመገናኛ ብዙሀን አዋጅ ለማሻሻል እየተከናወነ ያለውን ስራ በማሳያነት በመጥቀስ ጭምር በሚዲያ ዘርፉ ላይ ለመሰማራትም ሆነ አጠቃላይ የዲሞክራሲ ስርዓትን ለመገንባት በነበሩ እንቅስቃሴዎች ውስጥ ፈተናዊ የሆኑ የቆዩ መዋቅራዊም የህግ ማዕቀፍም ጉዳዮች ነበሩ። እነሱን ለመፍታት ሰፊ ስራ ተሰርቷል። ህግ ተሻሽሏል። ህጉ ከተሻሸለ በኋላ እሱን ተከትሎ የመጡ በርካታ ትሩፋቶች አሉ። የሚዲያ ከማስፋፋት አንጻር በአሁኑ ሰዓት አጠቃላይ በእኛ ተመዝግበውና አውቅና አግኝተው ያሉ ወደ 293 ሚዲያዎች አሉ በፊት እንደዚህ አልነበረም። ሁሉም ሰው የሚያውቀው ሀቅ ነው። በጣም በዚህ በሰባት ስድስት አመት ውስጥ በርካታ ሚዲያዎች ተከፍተዋል። የዓለም የፕሬስ ነጻነት ቀን በሰው ሰራሽ አስተውሎት ወቅት ሲከበር ታዲያ በርካታ እድሎችና ፈተናዎችም ይዞ ስለመምጣቱ የገለጹት ምክትል ዋና ዲሬክተሩ የሀሰት መረጃዎችን ስርጭት ለመከላከል መንግስት የተለያዩ ተግባራትን እያከናወነ ስለመሆኑም አብራርተዋል። ያለንበት ጊዜ ቴክኖሎጂ የሶሻል ሚዲያ ተጽዕኖ ከፍተኛ ነው። እሱን እንዴት ነው ኢኖቬቲቭ በሆነ መንገድ አሁን ላለው የሚዲያ ላንድስኬፕ ለሚዲያ ኢኮሲስተም ሊጠቅም በሚችል ደረጃ የምንጠቀምበት እዛ ላይ አወንታዊ ተጽዕኖ እንዲኖረው ቴክኖሎጂ አርቲፊሻል ኢንቴሊጀንስ ዘንድሮ አንዱ ቲም ውሱ ስለሆነ የፕሬስ ፍሪደም ዴይ እንዴት ነው የምንጠቀምበት የሚለው ደግሞ ሰፊ የሆነ ንግግር ውይይት፣ ስራ የሚፈልግ ነገር ነው። ያ የጀመርነውን ሪፎርም አጠናክሮ ከዘመን ጋር አስማምቶ ይዞልን ይሄዳል የሚል እምነት አለን። በደቡብ ኢትዮጵያ ክልል ወላይታ ዞን በአደጋ ስጋት ሳቢያ ከቀያቸው የተፈናቀሉ 6000 ተጎጂዎችን መልሶ የማቋቋም ስራ እየተከናወነ ስለመሆኑ የክልሉ ግብርና ቢሮ አስታውቋል። ከተለያዩ አካባቢዎች በመሬት ናዳ ስጋት ምክንያት የተፈናቀሉ 800 አባወራዎችን በዞኑ አባላ አባያ ወረዳ ለማስፈር ቅድመ ሁኔታዎችና መሟላት ስላሉባቸው ጉዳዮችም ምላሽና ማብራሪያ ተሰጥቶባቸዋል። ተመስገን ተስፋዬ ከስፍራው ተከታዩን አድርሶናል። በደቡብ ኢትዮጵያ ክልል በተፈጥሮና በሰው ሰራሽ አደጋዎች ምክንያት ከቤት ንብረታቸው የተፈናቀሉ ዜጎችን ወደ ተሻለ ስፍራ የማዘዋወሩ ስራ እየተከናወነ ነው። ስራው በተቀናጀ አግባብ እየተመራ ከመሆኑ ባሻገር ቀሪ ስራዎችን የረጂ ድርጅቶችን ተሳትፎ በማጎልበት ለማጠናቀቅ እየተሰራ መሆኑን የክልሉ ከፍተኛ የስራ ኃላፊዎች ተናግረዋል። የክልሉ መንግስት የራሱን ኃላፊነት ወስዶ ዛሬ እዚህ የሚታዩትን ቤት የሚገነባበትን ቆርቆሮ፣ ሚስማር ከራሱ ካዝና አውጥቶ የክልሉ መንግስት ድጋፍ አድርጓል። ሌሎች ዞኖች ላይም እንደዚሁ፣ በኮንሶ ላይም እንደዚህ፣ በጎፋ ላይም በተሰራው መልሶ ማደራጀት ስራ ላይ ከፍተኛ ድርሻ ወስዷል። ሰላማጎ ላይም እንደዚሁ እየተሰራ ነው። ሌሎች ላይም እንደዚህ፣ ናዳ የሚከሰትባቸው ጋሞ ላይም ተመሳሳይ እርምጃ ተወስዶ ማስተካከያ ና መልሶ ማደራጀት ስራ እየተሰራ ነው የሚገኘው በክልሉ የአደጋ ስጋት ካለባቸው አካባቢዎች መካከል የወላይታ ዞን ይጠቀሳል። በዞኑ በ2016 ዓ ም በካውኮሻ ና በኪንዶ ዲዳይ ወረዳዎች በተከሰተው የናዳ አደጋ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎችን መልሶ የማቋቋም ስራ በህዝብ ተሳትፎ በመንግስት መሪነትና በረጂ ድርጅቶች እገዛ እየተሰራ መሆኑም ተመላክቷል። ይህን ቤት ስንጀምር ለክልሉ ጥያቄ ያቀርበናል። ድጋፍ እንዲያደርጉ ፕሮጀክት ቀርጸን ወደዛ ልከናል በቀረጽነው ፕሮጀክት መሰረት አርባ ቅጠል ቤት ለእያንዳንዱ ለስምንት መቶ አባወራ አርባ ቅጠል ቆርቆሮና ምስማር ድጋፍ እንደሚያደርጉ ቃል በገቡት መሰረት እንደ ዞን እኛ ደግሞ እንጨት ነገሮቹን ግድግዳ፣ ማገር፣ መሸጋገሪያ ሌሎች ለቆርቆሮ የሚያስፈልጉ ነገሮችን በማሟላት ስራዎቹን ለመስራት የጀመርንበት ሁኔታ አለ። ተፈናቃዮችን በጫውካሬ ቀበሌ የማስፈሩ ስራ የቤት ግንባታን በማስቀደም ተጀምረዋል። በአካባቢው ከረጅም ዓመታት በፊት መስፈራቸውን የሚናገሩት የጫውካሬ ቀበሌ ነዋሪዎች ከቤት ግንባታ በተጨማሪ ለሌሎች መሰረተ ልማቶች ትኩረት ሊሰጥ ይገባል ሲሉ ጠይቀዋል። በዋናነት ለኛ የጤና ተቋም ያስፈልጋል። ንጹህ መጠጥ ውሃ፣ ገበያና የመንገድ መሰረተ ልማትም እንዲሁ ያስፈልገናል። የሚመጣውን ሰው ለመቀበል ምግብ ወ የሚገኝ ምርት ያስፈልጋል የውሃና የጤና መሰረተ ልማትም እንዲሁ። ከ800 ቤቶች መካከል 600ዎቹ የሚገነቡት በዚህ ስፍራ መሆኑ ተመላክቷል። እንግዲህ ወደዚህ ስፍራ ሲመጡ የተለያዩ ተቋማት ያስፈልጋሉ የጤና የትምህርት ቤት እንደዚሁም ደግሞ ተጨማሪ መሰረተ ልማቶች ያስፈልጋሉና ለዚህ አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን ስፍራው ደርሶ የተመለከቱ ረጂ ድርጅቶች አስታውቀዋል። ለእያንዳንዱ አባወራ 6900 ብር በሶስት ዙር ያንን ለመስጠት ለ760 አባወራዎች አቅዷል። በተጨማሪም ደግሞ ወደዚህ አካባቢ ሰዎች ሲመጡ እርሻ መስራት አለባቸው። ከእርሻቸው ተነስተው ነው የሚመጡት። ስለዚህ ለዛ እርሻ ዘርና ማዳበሪያም ለመስጠት እቅድ ይዘናል። ወደ 22 ሚሊዮን አካባቢ ብር መድበን እየተንቀሳቀስን ነው። ይህንን አስተባብረን አሁን የተባሉትን ችግሮች በሙሉ ወደ መፍትሄ እንደምናመጣ መቶ በመቶ እርግጠኛ ነኝ። በጣም ብዙ ቃል እየተገባ ነው። ያንን የማስተባበር ደግሞ ኃላፊነት ለእኛ ነው የተሰጠው። ስለዚህ አስተባብረን በእጃችን ያለውንም ሰጥተን እውቀታችንን፣ ጉልበታችንን በሙሉ አፍስሰን ይህንን ቦታ የተባለውን ክፍተት በአጭር ጊዜ ውስጥ ለመሸፈን እንሞክራለን። እስከ በጀት ዓመቱ ማጠቃለያ ድረስ የቤትና ሌሎች የመሰረተ ልማት ፍላጎቶችን በማሟላት 800 አባወራዎችንና በስራቸው የሚተዳደሩ ከ6000 በላይ ዜጎችን በዚህ ስፍራ ለማስፈር እየተሰራ መሆኑ ተጠቁመዋል። እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው ቲቪ ዜና 57 የውጭ ዘገባ ላይ ደርሷል። የአሜሪካ ዩክሬንና የቱርክ ልዑካን ከሩሲያና ና ዩክሬን የሰላም ድርድር አስቀድሞ የሶስትዮሽ ስብሰባ ማካሄድ ጀመሩ። በዝግ በሚካሄደው በዚህ ስብሰባ ታዲያ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቱርክ የአሜሪካ አምባሳደር ቶም ባራክና የዩክሬን ልዩ ተወካይ ኬት ኬሎግም ተገኝተዋል። ሩሲያና ዩክሬንን የማሸማገሉ ሂደት እንደ አውሮፓ አቆጣጠር በ2022 በኢስታንቡል ያለ ስምምነት ከተጠናቀቀ ስብሰባ በኋላ በልኡካን ቡድኑ አማካኝነት የሚደረገው የመጀመሪያው ቀጥተኛ ንግግር ስለመሆኑ ተዘግቧል።